አንዳንድ ጊዜ ምንም ያክል ቢጠማችሁ እንኳን ውሃ ማትጠይቋቸው ሰዎች አሉ ምክንያቱም ውሃ የሰጧችሁለት ለት በዛኑ ቅጽበት አለምን እየዞሩ እኔ እኔን ጥሙን የቆረጥኩለት እያሉ እውነት ነው እውነት ነው እውነት ነው እውነት ነው ቆንጆ እውነት ነው እውነት ነው አሉ ሰማይና ምድርን ያቆማት እነሱ የሚመስላቸው ሰዎች አሉ አለ እውነት ነው እንዴት ናችሁ ቤተሰብ ደህና ናችሁ ወይ ያለው እግዚአብሔር ይመስገን በያላችሁበት አለም ዳርቻ ሰላማ ያላቸው ብዝዝዝዝት ይበልልኝ፣ የኔ ቆንጆች፣ የኔ ብርቶች፣ የኔ ምርጣ ምርጦች፣ የምወዳችሁ፣ የማከብራችሁ ውድ ቤተሰቦቼ፣ ለዚህ ቻናል አዲስ የሆናችሁ ሰብስክራይብ አድርጉት። ነባር የሆናችሁም እንግዲህ ላይክ ማድረጋችሁን፣ ሼር ማድረጋችሁን፣ ሀሳባችሁን በኮሜንት ማስቀመጣችሁን አትርሶ። ሰው ነኝ ልሳሳት እችላለሁ፣ ላጠፋ እችላለሁ፣ የቃላት ግድፈትም ሊኖርብኝ ይችላል። ነገር ግን በእናንተ አስተያየት ስለሆነ ላስተካክል የምችለው ፕሊዝ ፕሊዝ ፕሊዝ ላይክ ሼር ማድረጋችሁን አትርሱ። በቅርቡ አዲስ ቪዲዮዎች ይዤ እመጣለሁ። የራሴን ስራ ይዤ እመጣለሁ። ላይክ ሼር ማድረጋችሁን አትርሱ። ሽል ግባ ብዬ ነው። እንዲሁም ደግሞ ጨረቃዎችም በቅርቡ ሰርግ ይደገሳል። በቅርቡ ይጋባሉ። አራቱም ልጆች ይመሰረታሉ። ይመጣሉ፣ በደዘች ምድር ማለት ነው። እነዚህ አራቱ ልጆች ደግሞ ገና ካሆኑ የፈመሱ ገና ካሆኑ ብዙ በጎ አድራጎት ስራ የሰሩ ልጆች ናቸውና በጣም በጣም በጣም ገና ከሆኑ ብቻ ታዋቂ ናቸው ፌሚስ ናቸውና እነዚህ ልጆች ደግሞ እስካሁን ድረስ እንግዲህ አልመጡም፣ ግን ሲመጡ ደግሞ ልክ እንደ ሀይሚና እንደ ብሩኬ ተወዳጆች፣ አስተዋዮች፣ ቆንጃጅዬዎች አስተማሪዎች፣ ሚዲያው ላይ መሪዎች፣ ልክ እንደ ጨረቃዎቹ ማለት ነው። እንደ አባትና የእናቶቻቸው ልጆች ሆነው እንደሚኖሩ አልጠራጠርም። ታዋቂ ዩቱበሮች በቃ ያለ አይደለም እንዴት ልበላችሁ፣ ትዮጵያ ልታዋቂ የሚባል ነው የሚሆኑት። እና የኔ ምርጦች የኔ ምርጣ ምርጦች የኔ ችግር ሀይሚዬ የኔ ቅመም የኔ ምርጥ ዛሬ የሆነች መልእክት ሼር አድርጋለች። እሷን በነገራችን ላይ እኔ ሀይሚዬ ሼር የምታደርጋቸው ነገሮች ብዙ እንደዚህ ጥቅሶች፣ ምናምን ወይም ደግሞ አባባሎች ናምን አሉና፣ በነገራችን ላይ ሼር የሚደረገው በሙሉ እነሱን ይመለከታል የሚል አይደለም አይደለም። ግን አለ አይደለም፣ የሆነ የሳበኝንና ደስ ያለኝን ይዤው እመጣለሁ ወደዚህ ወደ ኢትዮም ማለት ነው እና በጣም ብዙ ጊዜ እንገናኛለን እዛ ቦታ ላይ ሼር ታደርጋለች እና ሼር የምታደርገው ሁሉ እሷን ይመለከታል ማለት ወይም ሌላ ሰው ይመለከታል ማለት አይደለም። ለመሰላችሁ አንዳንዴ ሀይምዬ መቶ ሀያ አምስት ፎሎወር አላት። መቶ ሀያ አምስት ፎሎወር የዛኔ ልጅ አንድ ቪዲዮ ሼር ስታደርግ መቶ ሀያ አምስቱን ፎሎወር እዛ ልጅ ከሄዶ ሄዶ ሊያገኘው ይችላል ማለት ሳይሆን ቢያንስ የተወሰነውን ልክ እንደኔ የሀይሜ ተከታይ ያን ልጅ ፎሎ ያደርገዋል ላይክ ያደርገዋል ቪዲዮውን ያይለታል ማለት ነው። ለዛም ሊሆን ይችላል ሼር የምታደርገው ለመተባበር ሊሆን ይችላል እላችሁ ፈልጌ ነው። እና ጥቅሱ ደግሞ ስለተመቸኝ ነው፣ ቆንጆ ደስ የሚል አባባል ስለሆነ ነው። ጥቅስ ሳይሆን የሆነ እንትን ነው፣ በቃ ልጁ ስማርት የሆነ ንግግር ነው የተነጋገረው። በተለየ ዘንድሮ እንደው እግዚአብሔርዬ ምን ብላችሁ ጸልዩ ውዶቼ እንደው የሰው እጅ አታሳየኝ፣ የሰው ፊት አታሳየኝ ብላችሁ ጸልዩ። በእርግጥ በዚች ምድር ላይ በሽታውም ሰው ነው፣ መድኃኒቱም ሰው ነው። ያለ ሰው መኖር አይቻልም። ሰው በዚች ምድር ላይ ያስፈልጋል አስፈላጊ ነውም። ያለ ሰው መኖር አይቻልም ገባችሁ። ብቻችንን ራሳችን ሁሉን ነገር ችለን እንኖራ፣ የፈለገ ገንዘብ ቢኖረን፣ የፈለገ ነገር ሀብት ቢኖረን፣ ሰው ግን ከጎናችን ያስፈልገናል ለእውነት ነው ምላችሁና ሀይሚዬ ምን ብላለች እንግዲህ አንዳንድ ጊዜ የምር እንደው የሆነ ነገሮች ማለት ነው አንዳንድ ሰዎች የሚናገሩት ንግግር ልክ በቃ እናንተ ከገጠማችሁ ነገር ጋር የሆነ ካጋጠማችሁ ነገር ጋር መሰልሰል ሲልባችሁ በጣም ትደነቃላችሁ ትገረማላችሁ እና ይህ ንግግር በጣም ስለደነቀኝ ነው ይዤ የመጣሁት የምር እና ምንድን ነው መሰላችሁ ያለው ልጁ አንዳንድ ሰዎች አሉ ውሃ እንኳን ቢጠማችሁ ውሃ ስጡም ብላችሁ የማጠይቋቸው ምክንያቱም ጥሙን የቆረጥኩለት እኔ ነኝ ብለው ስለሚያወሩ ብሏለና። ትክክል ነው። አንዳንድ ጊዜ የሆነ ሰው እስቲል እናንተ ብዙ ነገር አድርጋችሁላቸው፣ ብዙ መስዋዕት ከፍላችሁላቸው፣ በቃ ብዙ ነገር አድርጋችሁላቸው እነሱ ግን አንድ ነገር እንኳን ትንሽ ነገር እንኳን ቢሆን አድርገውላችሁ። እውነቴን ነው ማየ ስለገጠመኝ ነው እስካሁን ያለፍኩበት ስለሆነ ነው እና ነገር ግን የናንተ ስም እንዴ ይሆነ በተለይ በተለይ ደግሞ የሆነ ከፍ ያለ ደረጃ ደርሳችሁ ከሆነ ትንሽ ተለቅ ያለ ደረጃ ደርሳችሁ ከሆነ፣ ከነሱ በልጣችሁ ከሆነ እንዴ እሷ እኮ እንዴ ነበረች እንዴ እኔ እኮ ነኝ እዚህ ያደረስኳት። እኔ እኮ ነኝ ሰው ያደረግኳት። እንዴ እኔ እኮ ይሄን ባላረግላት እዚህ አደርስም ነበር እዚህ ቦታ እኔ ባንትን ባለልላት እኮ እዚህ በቃ። እንደዚህ አይነት ወሬ ነው የሚያወሩት። በተለይ ዘን አሁን አሁን አሁን አሁን ጊዜያችን በጣም ተበላሽቷል። ዘመዶቼ ወገኖቼ፣ የምሬን ነው። ምላሹ በጣም በቃ አላደለም ሰው እንዲያርጉልኝ እኔ አሁን በበኩሌ ማለት ነው ከደረሰብኝና ካየሁት አንጻር እውነቴን፣ በጣም ካልቸገረኝ በጣም በቃ መጥፎ ሁኔታ ውስጥ ካልሆንኩኝ በስተቀር ሰዎችን እንዲያደርጉልኝ ማለት በጣም ነው የሚደብረኝ፣ በጣም ነው የሚከብደኝ። የምሬ ነው ሰዎችን እንዲ በቃ የሆነ እርዳታ መጠየቅ፣ ከሰው ከሰው እርዳታ መጠየቅ በጣም በጣም በጣም እፈራለሁ። በጣም ያ የሆነው ደግሞ ከደረሰብኝ አንጻር ነው። በቃ የሆነ ሰው ትንሽ ነገር አርጎላችሁ ነገር ግን በቃ ዘላለም በዛ ሰው ስር እንድትኖሩ፣ በዛ ሰው ጉያ እንድትኖሩ፣ ከእሱ ትዕዛዝ እንዳትወጡ፣ ሁሌ የእሱን ትዕዛዝ እንድትከተሉ ያደርጓችኋል። ምክንያቱ ያችን ትንሽ ውለታ ውለውላችኋላ። የሆነ እኔ እንጃ ብቻ እንዴት ብዬ ልግለጸው። አንዳንዴ የሰው ልጅ ተናግሮ ማሳመንም ወይም ደግሞ ሀሳብን በቃ በደንብ አድርጎ መግለጽም እውቀት ይጠይቃል፣ ችሎታ ይጠይቃል። አንዳንዴ ተናግራችሁ ማሳመን የምትችሉ ሰዎች በጣም እድለኛ እንደሆናችሁ ነው የሚሰማኝ። ተናግሮ ማሳመን ራሱ በጣም ትልቅ እድለኝነት ነው። እውነቴን ነው የምላችሁ። ነው እውነት ነው። እንደዚህ አይነት ነገር አለ። ሰዎች ውሃ ቢጠማችሁ እንኳን የማትጠይቋቸው ሰዎች አሉ። እኔ እንዲህ አድርጌለት እንድጥም ቆርጬለት እዚህ ቦታ አድርሼው እዚህ ደረጃ አድርሼው እያሉ ዘላለም የእናንተን ስም ሲነተርኩ ሲነዘንዙ የሚኖሩ ሰዎች አሉ። እውነት ነው እና ፈጣሪ ከእንደዚህ አይነት ሰዎች ይሰውረን። ለማንኛውም የእኔ ጨረቃ ሼር አድርገው ስላየሁት ነው ይሄንን ነገር ይዤላችሁ የመጣሁት። ለእናንተ ሊጠቅማችሁም ላይጠቅማችሁም ይችላል። ለማንኛውም እናንተን ካልጠቀማችሁ እኔን ስለሚጠቅመኝ ይሄን ቪዲዮ ላይክ አርጉት። ሼር አርጉት፣ ላይክ አርጉ። ግድ የላችሁ፣ ምንም ማለት አይደለም እኮ ላይክ ብታደርጉኝ እናንተንም አይጎዳ፣ እኔ ግን ይጠቅመኛልና፣ ፕሊስ ውዶቼ ላይክ አርጉኝ፣ ሰብስክራይብም አርጉኝ። ምን አለበት እኔም ምህታችሁ ነኝ፣ ከፍ ልበል እደግ